በኢትዮጵያ የዘመናዊነት ታሪክ ውስጥ ትልቅ ድርሻ ካላቸው ተቋማት መካከል ዋነኛው ነው፣ የሕዝብ ተወካዮች ምክር ቤት ወይም ደግሞ የእንደራሴዎች ምክር ቤት ብለን የምንጠራው ይህ ምክር ቤት እንግዲህ ባለፉት ከ1920ዎቹ ጀምሮ ላለፉት እንግዲህ ኦልሞስት መቶ ዓመታት ለሚጠጋ ጊዜ ያክል ኢትዮጵያን ከዘመናዊ ስርዓት ጋር በማስታረቅ ከዲሞክራሲ ስርዓት ጋር በማስተዋወቅ ጭምር በጣም ትልቅ ሚናዎችን ሲወጣ ቆይቷል። በዘመናት ሂደት ውስጥ እየተሻገረ ደግሞ ዛሬ ላይ ደርሷል። ምን ይመስላል? አብረን እናያለን። ከኔ ጋር ነው ሳምሶን ዳኒ መሰረት ምን ይመስል ነበር? እስቲ ከሱ ጀምር። አዎ ይሄ ፓርላማ እንግዲህ የተመሰረተው በ1923 ዓ ም የመጀመሪያ የኢትዮጵያ ህገ መንግስት ለኢትዮጵያ ህዝብ በተበረከተበት በግርማዊ ቀዳማዊ ኃይለስላሴ ዘመነ መንግስት በግርማዊነታቸው በተበረከተ ጊዜ ነው መነሻውን አድርጎ የሚነሳው። እንግዲህ ግርማዊነታቸው በሁለተኛ የስልጣን ዘመናቸው ጥቅምት 23 ላይ የህግ መወሰኛና የህግ መምሪያ የታችኛውና የላይኛው ምክር ቤት ወይም ዘአፐር ቻምበርና ዘ ሎር ቻምበር ኦፍ ዘ ፓርላመንት ተብሎ በፓርላማዊ ስርዓት የሚከተሉ ሀገራት የሚከተሉትን ስርዓት በማስቀመጥ ነው እንግዲህ መሰረቱ ነው እንግዲህ ያገኘው። ህንፃው ሲጀመር እና በኋላ ላይም ደግሞ የዚህ መልክ ሲይዝ የተወሰኑ ጊዜያትን ቆይቶ ነው። ለምሳሌ በዛ በኩል የምታየው የፓርላማው ሰዓት ያልነበረ ነው። መጀመሪያ የፓርላማው ሰዓት ያልነበረ ነው። በተለይ በዘመናዊ የመንግስት አሰራር፣ በመንግስት አደረጃጀት የኢትዮጵያ ታሪክ ምን ይመስላል የሚለውን ፓርላማው ይገልጻል። መጠነኛ የሆኑ ነገሮች ካልተደረጉ በስተቀር ምንም ለውጥ የተደረገበት አይደለም ተብሎ መውሰድ ይቻላል። ታሪክን ይዞ እንዲቆይ የተደረገ ነው ማለት ነው። ስለዚህ ይሄ የምታየው በጣም እንግዲህ እድሜ ጠገብ ነው። በጣም የሚገርም ነው። ምን አይነት ጥበብ ነው እንዲ የተሰራው ብለህ ልትል ሲላለ አሁን እዚህ ያሉትን እ ወንበሮች ብታያቸው እንዴት እንደተሰሩ፣ ውስጣቸው ጥጥ ነው እነዚህ ወንበሮች። አንደኛ ይህ ወንበሩ የሚቀያየር ስላልሆነ ቶሎ ቶሎ የሚቀያየር ስላልሆነ ታሪካዊም ስለሆነ ያንን መሰረት አድርጎ ነው። ሁለተኛ ነገር ደግሞ ሙቀትና ሌሎች ነገሮችን የሚቀመጡት አባላት እንዳያስቸግራችሁ በሚል የተቀመጠ ነው። ግን አሁን ላይ ትንሽ እንግዲህ የቆየ መሆኑን እዚህ ላይ ማየት የሚያስችል ነው። በዚህ በኩል የሚታዩት እነዚህ ወንበሮች በዚህ በኩል የሚታዩት ወንበሮች ከፍተኛ የእምነት አባቶች ወይም ታላላቅ የእምነት አባቶች ከየእምነቱ ተቋም የሚወከሉ አባቶች ተመራጭ ያልሆኑ ሚኒስትሮች፣ ከፍተኛ የመንግስት ባለስልጣናት፣ ታዋቂ ግለሰቦች የሚቀመጡ ይሆናል። እንዲሁም በዚህ በኩል ዲፕሎማቶች ይቀመጣሉ። በዚህ ደግሞ በምታዩበት ሰዓት ላይ፣ በስተግራ ደግሞ ስታይ ይሄ ፕሬስ ጋለሪ ነው ምንለው፣ የሚዲያ ሰዎች የሚገኙበት ነው። እዚህም ቢሆን አቀማመጡ ለምሳሌ ፊት ለፊት ላይ ጠቅላይ ሚኒስትሩ የሚቀመጡት እዚህ ጋ ነው ማለት ነው። ጠቅላይ ሚኒስትሩ የሚቀመጡት እዚህ ጋ ነው። የመንግስት አደረጃጀት የመጀመሪያ ህገ መንግስት ከተመሰረተበት ጀምሮ እስካሁን የደረስንበት ምን ይመስላል፣ በምን አይነት ሂደት መጣን የሚለውን ለማሳየት ገና እየተደራጀ ያለ ነው። ግን እንደ ጅምር ብዙ ስራዎች የተሰሩ ናቸው። እዚህ ጋር እንደምታዩ ለምሳሌ የኢትዮጵያ ህገ መንግስት ቃለ ጉባኤ እንዴት ጸደቀ የሚለውን የተያዙ ቃለ ጉባኤ ጥራዞች ናቸው። በጣም በርካታ ናቸው። የተለያዩ ፎቶግራፎች እነማን ምንድናቸው የሚለውንም ነገር የሚያሳይና ና በእነሱ ተሳትፏቸው ምን ይመስላል እነማን ናቸው የሚል ነው። ይሄ ወደፊት በዲጂታል ቴክኖሎጂ ታግዞ እያንዳንዱ እንዲታይ የሚደረግበት ነው። ሌሎች በርካታ ፎቶዎች ዛሉ ቅድም እንደገለጽኩልን አንድ ፎቶ እያየ ነበር። የአሰብ የነዳጅ ፋብሪካ ምናምን የሚትሉልን ያለ በጣም ታሪካዊ ትመስለኛል። ታሪካዊ የሆኑ ብዙ ሰነዶች አሉ በዚህ በሙዚየማችን ውስጥ ኮርኔል መንግስቱ ኃይለማርያም ወቅት የነበረ በአሰብ የነዳጅ ማጣሪያ ፋብሪካ ይፋ መሆኑ ጋር በተገናኘ የነበረ በእነዚህ ሁሉ ዓመታት እንግዲህ ፓርላማ ብዙ ረጅም ጉዞ ተጉዞ ዛሬ ላይ ደርሰናል።